እናንተ የመዳም ቅመሞች ሳንዋረድ አንቀርም። ምንድን ነው ግን የምሰማው ነገር? ይህ ነገር እውነት ነው ውሸት ነው? እስኪ አስረዱኝ፣ እስኪ እኔ እኮ ግራ እያጋባችሁ ነው። እንዶ የምታመጡት የለ ማታመጡት የላችሁ። እኛም ሰው ያደረገው ነገር አይቅርብን እንላለን። በቃ እዚህ ምዛም እዚህ ምዛም እንደርጎ ዝንብ ጥልቅ ማለት እንወዳለን። እንዴ እውነት ነው ግን ይሄ አፕሊኬሽን ማለት ነው። በጣም ሌሉ ላይ የምታዩት ፎቶ አቀናብረን ነበር። እኔ ማቀናብረ ለሆኔ ስለምን ይቅርብኝ። እናንተ ናት ምናምን ብዬ የራቁት ቪዲዮ ይለቀቃል ምናምን እያሉ ደግሞ እያወሩ ጉድ እኮ ነው። እናንተ እና የራቁታችን ቪዲዮ ላይ ለቀቅ ነው። አሁንስ ምን እንደሆነ ያልገባኝ ማስረዱኝ እንዴ ይሄማ አይሆንም። አይ ይሄ በፍጹም በፍጹም፣ ጎበዝ ታው እንጂ እንዴ ወይ ባላ መጣችሁት ካመጣችሁት በኋላ ደም አሁን እንደዚህ ምታረጉን፣ ስቅይት ምታረጉን፣ ምን አርጉ ነው የምትሉን? ይሄ መሆን የለበትም። ንመካከር ቅመሞች፣ ያየነውን ይሄንም ይሄንም ማረግኛን ወደ አለን። ስለዚህ መካከር አለብን። አዎና፣ እንደዛ ነው ላችሁ ብሎ ሰላማችሁ ዛ ሰላማችሁ ብዛልኩ። ምን ሰላም ምን ሰላም አለ ገናኩ ቪዲዮ ልሰራኩ ነው። አውዚ ቢላ ነው በማታ ላይ ሳውዲን እያየን አንዳንድ ነገር እናወራለን ማለት ነው። ባይዘወይ ድምጽ ይሰማል አይሰማም? እንዴት ናችሁ? ሀባይ ሰላማችሁ ይብዛልኝ። እንግዲህ ምሽት ላይ ነው፣ በጣም ደስ የሚል ቦታ ነው የምቀርጽላችሁ ማለት ነው። ምንድን ነው ደስ የሚል የምትሉት? ዛፍ አለ፣ ባይዘወይ ዛፍ አለ ምናምን ነገር፣ መብራቱ ምን በጨለማው ደስ ይላል። ሶ በነገራችሁ ላይ ዛሬ የመጣሁበት እንግዲህ ሰላማችሁ ብዛ ሁላችሁንም። ለቻናል ነው ደስ ገናችሁ። ሰብስክራይብ አድርጉኝ ቻናሌን ተው ይዩልኝ። ተው ተው ተው እናንተ ክፉዎች ማለት ነው። ቻናሌን እያያችሁ ለምን ላይ ላይክ አታድርጉልኝ? ወይኔ፣ እኛ እኮ ክፉዎች ነን። እግዚአብሔር እኛ የመዳም ቅመሞችን ለምን እንደማታበረታቱን አላቅም። እውነቷ ነው አንሻላ እንዳለችው ማለት ነው። ወደ እኛ እንደው ያላችሁ ሰዎች በጣም ክፉዎች ናቸው እንዴ! እኔ ራሱ ልክ አንሻ እንዳለችው ሳስበው ሳስበው፣ በቃ ወደ ወሎ ልቀመጥ መሰለኝ። ጎበዝ ወሎ ላይ በነገራችን ላይ በጣም ብዙ ቲበሮች አሉ። ይህን ታውቃላችሁ አይደል? ከሀገር ሄደውም ስራ እንትን ይላሉ ማለት ስራ ይሰራሉ። በጣም ዩቲዩበር ናቸው ምናምን እና በጣም ደስ የሚሉ። ስለዚህ እኛንም አበረታቱን እስኪ ወደ ጎንደር ያለነውን እናንተ እስኪ ምንድን ነው? የት ናቸው? እስኪ ቻነላችን ታዩት ታዩታላችሁ። ቢያንስ እንኳን ላይክ አርጋችሁ ብትወጡ እኮ ዩቲዩብ ሼር ያደርገው ነበር፣ ለዛ ምንም ችግር የለውም ነበር። ስለዚህም ደግሞ እንትን ላይክ ማታደርጉ ካያችሁት ቢያንስ እንኳን እንዲሁ የምታዩት ራሱ ሁለት መቶ ሰው አይታችሁት ላይክ የምትለው አንጣቷን ተጭራችኋል ብትወጧል ሰብስክራይብ ራሱ ባታደርጉ፣ ምክንያቱም ይህ ሰብስክራይብ ብዛት ምንም ስለማያደርግልን ማለት ነው እና እንደዛ ብታረጉ ሼር ያደርግልን ነበር ከዛ ሼር ያደርገልን ማለት ደግሞ በቃ ያኔ እናንተም ብዙም አናስቸግራችሁም ግን ኤኒዌይስ ችግር የለውም አንድ ቀን እንግዲህ ወድቀን አንቀርም እንነሳለን ባይ ዘ ዌይ ዛሬ የመጣሁበት እንግዲህ በስሙ የሆነ አፕሊኬሽን መቷል ማለት ነው እና በሱ በጣም ብዙ ፎቶ እያቀነባበሩ ምናምን ይለቃሉ በሙዚቃም በምን እናሟላችኋለሁ የራቆት ቪዲዮ ይለቃል ብለው ቁጭና ለምን ወደ ገደለው አልገባላችሁም እንደዚህ ከምትጨናነቁና ከነሱ ውስጥ እኔም እንግዲህ ፎቶ አቀነባብረውልኝ ነበር። አስባችሁታል። እኔስ ለምን ይቅርብኝ? ለምን ይቀርብኛል? በዛ ላይ ደግሞ የመዳም ቅመሞች ደግሞ ሰው ያደረገው ነገር ደግሞ አይቀረንም። እናንተ ጉድ ጉድ ጉድ! በቃ ያንንም ያንንም ማድረግ እንፈልጋለን። እነዚህ ነው የምላችሁ። እና እኔ ስለምን ይቅርብኝ አልኩላችሁ። እና እኔ ደግሞ እንግዲህ ባንዲራ ወዳለው ምናምን የኢትዮጵያን ባንዲራ ታውቃላችሁ። በቃ በጣም ነው የምወደው ከምነግራችሁ በላይ ማለት ነው እና እኔም በዛ ቀነባብረውልኝ እንግዲህ ቲክታከር ነኝ ባይዘው የቲክቶክ አለኝ። ሶስት ሺ ፎሎወር ያለኝ ጋይ ሶስት ሺ ፎሎወር አለኝ። ሶስት ሺ ፎሎወር ደርሽ ያለው ማለት ነው። አዎ ከፈለጋችሁ ፎሎ ካረጋችሁኝ እነግራችኋለሁ የቲክታኬን ስም። እንደ እግዚአብሔር ፈቃድ ቀድሞ ሀገራችን ስንገባ ደግሞ ዩቲቤን እዛ ላይ አስቀምጥላችሁና እየገባችሁ እናንተ ደግሞ ሰብስክራይብ ቤት አረጉናላችሁ። አሁን ግን ያው ያለ ነው ኩሽና ምንም ስለሆነ እናንተ ደግሞ ኩሽና አትፈልጉም አይደል? እናንተ አገበው ፈተው ተዋ ባለድኩኝ አረገዝጉኝ ምናምን ገለመሌ ስለሆነ የምትወዱት ያው እንግዲህ እኔም እንደተለመደው ሀገራችን ሰላም ከሆነልን በቃ እመጣለሁ። እኔ እንደ ቦታጀራ ዩቲዩበሮች አንዱ ጋ እየተላላጥኩ መምጣት አይቀርም ሳስበው ሳስበው። እኔ አሁን አልቀረም፣ አብርሽን አታዩትም? እንደ አብርሽ እኮ አሁን እኮ ጨልሏል እኮ በነገራችን ላይ ጭልልልልል። አሁን ደግሞ ባሰበት። እናንተ ሲወልድ ወንድ ልጅ በቃ ሲወልድ ያድባል ይባላል። እንኳን ሊያድብ፣ ጭራሽ ብሶበታል ማለት ነው እና ለዛ ነው እላችኋለሁ ስለዚህ፣ ስለ ራቆት ቪዲዮ መተንላችኋል ማለት ነው። እንግዲህ የራቆት ቪዲዮ ብዙዎችን እያስጨነቀ ነው፣ ብዙዎችን እያሳሰበ ነው። እኔንም አሳስቦኛል። ለምን እንዴት እንደዚህ ይሆናል ብዬ እኔ ራሱ በጣም ተጸጽቻለሁ። እንዲ ወይ ለወንድ ልኬ ቢሆንስ ኦኬ፣ እኔ ልኬ ነው ምናምን ብዬ እንትንል ነበር። ግን ዱ በፎቴው ምክንያት አሁን እንደዚህ ቢሆን ግን አታስቡም። ጎብ እኔ በጣም ነው የተሰማኝ። ያስባችሁታል ደግሞ እኮ ከለቅኩት በኋላ ልክ ዛሬውኑ ተቀናብሮ ቲክቶክ ለከለቁ በኋላ እኮ ነው ነገው ነው ያሉኝ። ስለዚህ እኔ የምር በጣም ነው የደነገጥኩት የፈራሁት። ግን እርግጠኛ ነኝ እውነት አይሆንም። እንዴ እንደዚህ ከሆነማ እኔ አላውቅም። ደግሞ እኮ በጣም ነው ብዙዎች የሚሰሩበት እንዲ የነገር ፋሽን ነው ምናም በያንዱ ዋጋ ስቆምት እኮ ናይ ምናም በውስጥ ብለኝ እኮ ነው በውስጡ ሰጥቻት እንትን ጋለችል በኋላ ከዛ ሌላ ውስጥ ገቡብኝ። ስራሽን የስጠሽ አንዴት አለች እርጉም በቃ ሁልጊዜ ነው፣ ቪዲዮ እንትን ስል የምታወራ ማለት ነው። እና ያለው ነገር ይሄ ነው። እንግዲህ የሆነ ወሬ ደግሞ ላወራችሁ ነው ማለት ነው። በኋላ ላይ ቆይ ሌላ በሌላ ቪዲዮ አወራችኋለሁ። እንግዲህ አንዳንድ ሰዎች እንደማትቀየሙ ተስፋ አደርጋለሁ ማለት ነው። እሱም ሀገራዊ ጉዳይ ነው። ወይኔ ወይኔ ወይኔ ዝግት ያርግሽ። እንዴት እንደምታወራ ጋር ያሳያችኋት፣ እዩዋት። በጣም ነው የምትለፈልፍ ትለፈልፋለች ትለፈልፋለች በቃ ወይኔ ወላቾ ወል ወል ወል፣ ሰላማችሁ ይብዛል። የእሷን ድምፅ እናስማ ወይስ የእኛ? እና ያለው ነገር ይሄ ነው። እንግዲህ ምን ትላላችሁ እናንተ ስለራቆት ቪዲዮ? ምን ያላችሁ ምን ትላላችሁ ነው የምላችሁ ጋይሶችዬ፣ የምር ነው የምላችሁ። በጣም አስደንግጦኛል። በተረፈ ሰላማችሁ ብዙ ትትረፉ ይብልልኝ። ራሱ ሰራ ነው ትላላችሁ አሁን? ለምን እያወራችሁ ስለሆነች መጋኛ ማውራታችሁ አሉ። ምለፍለፍ ወይ ቀስ ብሎ እኮ ስልክ አያወሩም። እናንተ ለምንድን ነው አሁን? እኔ ዩቲዩብ ነው እንትን የምለው ግን ይሷኔ አለ እንትን አይደለም፣ ይሷኔ አለ አይደለም። እና ሰላማችሁ፣ ዘለኝ ወዶች፣ ማሮች፣ ፍቅሮች፣ ገልቦች አታሪ ተዘስተን ሰተን እንዴት ይ